ሰላም ውድ ቤተሰቦቼ፣ ዛሬም አዲስ ነገር ተከስቷል። በጽጌና በዳኒ መሀል ማለት ነው። እንግዲህ ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። ላይሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ጽጌና ዳኒ በፍጥጫ ውስጥ ገብተዋሉ። ምንድ ነው የተፈጠረው በጽጌና በዳኒ መካከል? እንግዲህ የዳኒ ፍቅረኛ አርግዘዋለች። ዳኒ ግን የሚያፈቅራት ጽጌ ነው። በጣም ያሳዝናል። የሁለት ሰው ህይወት ወይም የ

ሴት ልጅ ያ እሱ እጅ ላይ ይገኛሉ ማለት ነው እንግዲህ። ዳኒ በተደጋጋሚ ጽጌን እንደሚፈልጋትና እንደሚወዳት ነው እኛ የምናውቀው። ዳኒ ግን ለምን ቾክሎ በእንደዚህ አይነት ነገር ውስጥ ገባ? እሱ ድራማ ነው። ውድ ቤተሰቦች አትጨነቁ። እንግዲህ የዳኒ ና የጽጌ ድራማ ያው ተከታታይ ድራማ ቢሆን በጣም ያው ተዋናይም ስለሆኑ በጣም ትወናም ስለሚችሉ ድራማ አሰራርም ስለሚችሉ በዛ ላይ ደግሞ ሜሪም ላለች በጣም ጎልቶና ሰውን አስደምሞ እንድንመለከት ያደርገናል ማለት ነው። ጽጌ ደግሞ በጣም አክተር ነች እና በጣም ትችላለች፣ ትወና ትችላለች። በትወና ላይ ጽጌ ያትታማም እውነት እውነቱን ነው የምትታው ነው፣ ሀቀቁን ነው የምታወራው። እንግዲህ ሜሪ እዛ መሀል ላይ ገብታ ሜሪ ና ቤቲ ያው ታውቃላችሁ እንግዲህ አባት ገዳይ እንደ ተባባ ላይ እንግዲህ በጸብ የሚፈላለጉ ሰዎች ናቸው። አንቺ አታወሪ፣ አንቺ መታወሪ፣ አንች መታወሪም እኔ መላወራ በመባባል ና ያው እንግዲህ በክርክር የሚገኙ ሴቶች ናቸው ማለት ነው። የሜሪ እና የቤቲ ጉዳይ ግን አሳሳቢ ነው። ባይገርማችሁ በተገናኙበት ቦታ ላይ ሁሉ ተስ ተስማምተው አያውቁም ብዬ ነው የሚገርመኝ። ነገር ግን በነገራችን ላይ አንድ ነገር ሌላችሁ ይወዳለሁ ውድ ቤተሰቦቼ፣ እሱ ምንድን ነው ካለችሁ፣ ሁለት የተጣላውን ሰው ለማስታረቅ የሚመጣ ሰው እነዛ ሰዎች እርስ በራሳቸው ቅድሚያ መታረቅ አለባቸው። አስታራቂዎቹ ቅድሚያ ታርቆ መሆን አለበት ብዬ ነው የማስበው እንጂ እነዚም በጸብ እየተፈላለጉ እነዚህም በዚህ በኩል ያለውም በጸብ ይፈላለጋል፣ በዛ በኩል ያለውም በጸብ ይፈላለጋል። ስለዚህ ያ ሶስተኛ ጦርነት በሉት ሶስተኛ አለም ጦርነት በሉት በቃ፣ በጽጌና በዳኒ መካከል ያለ ጽጌ በመጨረሻ የኔም ክብር መጠበቅ አለበት፣ የሌላ ሰዎች ክብር እንደተጠበቀ የኔም ክብር መጠበቅ አለበት በማለት ጸጌ ያው እንግዲህ ዳኒን በጥፊ ብላው ሄዳለች ማለት ነው። ዳኒን በጣም በማዘን ና በትካዜ እኔን እንደዚህ አላልኩኝም እንደዚህ አልወጠኝም እንዴት እንደዚህ ልትለኝ ትችላለች እንደዚህ ስለምን ልት ትስብ ትችላለች? ለምንስ እንደዚህ ልትለኝ ትችላለች? ብሎ ዳኔ በጣም አዝነውና ተክዘው በጣም ከፍተው እንግዲህ ሜሪንም ትቷቸው ሄዷሉ ማለት ነው። በጣም ያሳዝናል። እንግዲህ በዳኒና በጽጌ ድራማ ውስጥ ያለ ነገር ባይገርማችሁ ግን እኔ ድራማውን ሲጀምር የእነሱን ቪዲዮ ሲጀምር ማለት ነው በሳቅ ነው የምጨርሶ። ለምን ጽጌ በጣም ትውና ስለምትችል ማለት ነው። በቃ ያው አክቴሯን ሜሪ ስላለች በጣም ነው የሚያስቀው ድራማቸውና ስራቸው በጣም ያስቃል። ብቻ ቁም ነገር አዘል የሆነ የሆነ ሰው ህይወት እንዴት እንደሚበላሽ የሆነ ሰው የሆነ ሰውን ስተው ስጥል ሌላ ሰው በማይፈልግበት ህይወት ውስጥ እንደሚገባ የሚያስተምር ትወና እየሰሩና ድራማ እየሰሩ ይገኛሉ ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን ሲጀምሩ ላይክ አድርጉ። ኮመንት፣ ሀሳብ አስተያየቶቻችሁን በኮመንት ላይ አስቀምጡልኝ ማለት ነው። እናም ዛሬ ጽጌና ዳኒ ሲገናኙ ምን ሊፈጠር ይችላል? እስቲ አብረን የምንመለከት ይሆናል። ወደ ቪዲዮ እንሄድና አብረን እንመለከት። እስከዛው ግን እናንተ ሰብስክራይብ እያደረጋችሁ ምልክቷን በመጫን ቤተሰብ ሆኖኝ ላይክ አድርጎ ላች አለው። እስቲ ቪዲዮውን እንመልከት። ቪዲዮውን እንመለከታለን ማለት ነው። ውድ ቤተሰቦቼ፣ ያው ዳኒ ና ጽጌ እንግዲህ ያ ምንም በጣም ተናደዋሉ። በጣም ተናዳለች ጽጌም

አንቺ እኮ ልጅ ለዚህ ሁሉ ነገር ስለሰራው አንተ ልጅ አሁን ሌላ ነገር መናገር አልፈልግም። ነገር ሜሪ እንግዲህ ጽጌ በጣም ስሜታዊ ሆናለች። ጥፋተኛው አንቺ ነሽ ይላታል ዳኒ። እንግዲህ ድራማው ከተጀመረበት እስከ ዛሬ ድረስ ጥፋተኛ ጽጌ እንደሆነች ነው የሚያወራት ማለት ነው። ጽጌም ደግሞ ጥፋቷን አምናለች። እኔ አንድ ስህተት ሰርቻለሁ። ለሰራው ስህተትም ደግሞ ሳላረፍደው እንግዲህ ጊዜ ሳልወስድ ያ ይቅርታ ጠይቅ ያለው እዚህ ውስጥ ራሱ እንዳትገባ በእንደዚህ አይነት ውስጥ በእንደዚህ አይነት ሁኔታ አንተ የቶሎ ሄደ ቀለበት እንዳታስር ሌላ ፍቅረኛ እንዳትይዙ እንኳን እኔ አንተን ይቅርታ ጠይቅ። ያለው ለምን እኔን ጥፋተኛ ታደርገኛለህ? ለምን እኔን ትከሰኛለህ? በቃ አንተ ትዳርህን ኑር፣ በቃ እኔን ተወኝ። ና አንተ የራስህን ህይወት ኑር። ልጅቷ አርግዛለች። ስለዚህ ሽማግሌ ሊከ ሰርግ ደግሰክ አግብተክ ኑር ልጅ ወልደክ እያላች ትገኛለች ማለት ነው። እና ያ ዳኒ ግን ሁሉም ስህተት ሁሉም ጥፋት አንቺ ነው ማለት ጥሩ ነው ብዬ አላስብም። እንደ ራሴ ማለት ነው እንደ አንድ ሴት ጥሩ ነው ብዬ አላስብም። ጽጌ እንደ ሴት ያው መደራደር የሚባል ነገር አለ። ሴት ልጅ ስለሆነች ዳኒም ደግሞ ከዚህ በፊትም ብዙ ጊዜ ፕራንክ አርጓት ስለሚያውቅ በዛ ምክንያትም ሊሆን ይችላል እንጂ ጽጌ አሁን የዛን ቀን ከዳኒ ቀለበት መቀበል አቅቷት አይደለም። እንግዲህ ያን ቀንም እንደምትወደውና እንደምታፈቅረው ተናግራለች፣ አውርታለች። ግን ይሁን እንጂ አሁን እዚህ ሰዓት ላይ ዝግጁ አይደለሁም ባለች ሰዓት ላይ እሱ መታገስ ተንቀሳቅሶ ሄዶ ለሌላ ሴት ቀለበት አሰረ ከሌላ ሴት ጋር ሆና ልጅቷ አረገዘች በቃ ምናምን ነገር ታውቃላችሁ ሰ ስለዚህ እንደዚህ አይነት ስህተት ይፈጠራል የምለውን ነገር ይህንን ድራማና ትወናውን ይዞልን የመጡት ማለት ነው እና የጽጌና የዳኒ ጉዳይ ያው ጽጌ ጥፋተኛ እንደሆነች ዳኒ እየከሰሳት ይገኛል። ሁሉንም ስህተት የሆነው ሁሉም ነገር እኔ እዚህ ውስጥ የማልፈልገው ሕይወት ውስጥ የገባሁት በአንቺ ምክንያት ነው። አንቺ የዛን ቀን ቀለበቴን ብትቀበይ ኑሮ ቀለበቱን አድርገሽ ቢሆን ኑሮ እኔ እንደዚህ አይነት ህይወት ውስጥ አልገባም በማልፈልገው ህይወት ውስጥ አልገባም ነበረ። አንቺ ግን ጥለሽ በመሄድሽ እኔ የማልፈልገው ህይወት ውስጥ ገብቻለሁ ደስ በልሽ አለች። እንግዲህ እሷም ደስ በልህ አንተ ይሆ ሰርግ ደግሰክ አግብተህ ኑር አለችው። እንግዲህ ያው በጣም የተናደደች በዛ ሰዓት ደግሞ የኔም ክብር መጠበቅ ነበረብህ አንተ ግን እኔን ክብሬንም አልጠበቅክም በማለት ተናዳ ዳኔን በጥፊ መታ ሄደች፣ ማለት ነው። በጣም ያሳዝናል። እንግዲህ ምንም ማድረግ አይቻልም። ያመጣውን መቻል ነው፣ መቻል ነው የሚባል ነገር አለ እንግዲህ ሴቶቹ ሮጦ ነው የሚሰጡት ማለት ነው። እና ጥፊ የሚሰጡት በጣም ነው የሚገርመው ስለዚህ በዛ መሀል ደግሞ ሜሪና ቤቲ ያው በጦርነት የሚፈላለጉ ናቸው። የአባቶች ገዳይ ነው የሚመስሉት። አንቺ አታወሬ፣ አንቺ አታወሬ፣ አንቺ አትናገሬ፣ አንቺ አትንኪ፣ አንቺ መሀል ላይ የለብሽም፣ አንቺ አታስብም እያሉ በጣም የሚጨቃጨቁ ሜሪ በጉልበት ለመጠቀም የሚትፈልግ ሴት ናት እና ጉልበቷንም አንዳንድ ቦታ ላይ በቃ ጉልበቷንም ትጠቀማለች ባይገርማችሁ ማለት ነው። በመጨረሻ ላይ ግን ማስታረቅ እንደማይችሉ እና ያው ራሳቸው ያልታረቃ ሰው ራሱ ያልታረቃ ሰው ሌላውን ሰው ለማስታረቅ መቻሉ ራሱ በጣም ከባድ ነው። በሁለቱም በኩል ያለውን ሰው ቁጭ ብሎ ራሳቸው መታረቅ አለበት። ሜሪ ከቤቲ ጋር ካልታረቀች አንድ ቃል የማያወሩ ከሆነ በአንድነት እንትን ማይሉ ከሆነ እንዴት ነው ዳኒንና ጽጌን ሊያስታርቁ የሚችለው የሚለውን ነገር ራሱ ጥያቄ ነው የሚፈጥረው እና በጣም የሚገርም ትወናና ድራማ ነው። እናም ውድ ቤተሰቦቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ እላችኋለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ አስቀምጡልኝ። በያላችሁበት ሰላማችሁ ይብዛ። የዛሬ ቪዲዮችን ይህንን ይመስል ነበረ።